ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ህዳር 17 ወይም ኖቬምበር 26 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቱን ኮሜንት ላይ፣ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 179 ብር ከ38 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 151 ብር ከ52 ሳንቲም ገዝቶ 154 ብር ከ55 ሳንቲም እየተሸጠ ነው። በንግድ ባንክ 150 ብር ከ52 ሳንቲም ተገዝቶ 153 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 208 ብር ከ03 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 176 ብር ከ97 ሳንቲም ግስቶ 180 ብር ከ51 ሳንቲም እየሸጠ ነው። በንግድ ባንክ 174 ብር ከ23 ሳንቲም ተግስቶ 177 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር 57 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 188 ብር ከ11 ሳንቲም ገዝቶ 191 ብር ከ87 ሳንቲም እየሸጠ ነው። በንግድ ባንክ 184 ብር 48 ሳንቲም ገዝቶ 188 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 127 ብር ከ62 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 108 ብር ከ12 ሳንቲም ገዝቶ 110 ብር ከ29 ሳንቲም እየሸጠ ነው። በንግድ ባንክ 105 ብር ከ38 ሳንቲም ገዝቶ 107 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 116 ብር ከ87 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 99 ብር ከ07 ሳንቲም ገዝቶ 101 ብር ከ05 ሳንቲም እየሸጠ ነው። በንግድ ባንክ 96 ብር ከ29 ሳንቲም ገዝቶ 98 ብር ከ22 ሳንቲም እየሸጠ ነው። አንድ የቻይና ዩዋን በጥቁር ገቢያ 25 ብር ከ36 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 21 ብር ከ31 ሳንቲም ግስቶ 21 ብር ከ73 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ75 ሳንቲም ግስቶ 21 ብር ከ16 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 236 ብር ከ91 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው 203 ብር ከ19 ሳንቲም ግስቶ 207 ብር ከ25 ሳንቲም እየሸጠ ነው። በንግድ ባንክ 194 ብር ከ01 ሳንቲም ግስቶ 197 ብር ከ89 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 585 ብር ከ29 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ልማት ባንክ ነው። 493 ብር ከ05 ሳንቲም ግስቶ 502 ብር ከ91 ሳንቲም እየሸጠ ነው። በንግድ ባንክ 481 ብር ከ10 ሳንቲም ግስቶ 490 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ87 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው፤ 43 ብር ከ59 ሳንቲም ገዝቶ 44 ብር ከ46 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ98 ሳንቲም ገዝቶ 41 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ85 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 43 ብር ከ02 ሳንቲም ገዝቶ 43 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ13 ሳንቲም ገዝቶ 40 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 466 ብር ከ68 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 253 ብር ከ04 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 475 ብር ከ86 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ የሚሄን ይመስል ነበር። እስከ መጨረሻው ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ መልካም ቀን